ጀግናዋና ጠንቃቃዋ ለምለም ታሪክ ሰራች። ባርኮትንም ሆነ ኤላን ከመጭበርበር አዳነቻቸው። በፍቅር አሳባ ወደ ባርኮት ህይወት የመጣችው ቤዛ ገንዘብ እንዲሰጧት የተለያዩ ዘዴዎችን ለመጠቀም ብትሞክርም ነገሩን ግን ለምለም አጣርታ ደርሳበታለች። በፍጹም አይሆንም፣ ገንዘባችሁን ከመስጠታችሁ በፊት ነገሩ መጣራት አለበት ባለችው መሰረት ባርኮት ዛሬ ሰምቷል እንዴት ልታጭበረብርኝ ታስቢያለሽ በማለት አጋልጧታል ዴቭም እኔስ እናቴ የታማብኝ ብለሽ ገንዘብ ተቀብለሽኝ እንዴት ለምን እንደዚህ ታደርጊያለሽ ባርኮትን የሚያህል ፍቅረኛ አግኝተሽ ደግሞ ከዚህ ልክ እንዴት ተንኮል ትሰሪያለሽ በማለት ተባብረው ከቤታቸው አባረዋታል ቤዛም ይዛት የመጣችውን ቦርሳ ተሸክማ መንገድ ጀምራለች አደይም በዛው በግድድርነቷ ቀጥላለች። የዴቭን ፍቅር ከወንድምነት ባለፈ መቀበል እንደማትችልና የፍቅር ስሜቱ እንደሌላት እየነገረችው ትገኛለች። ሰላም ጤና ይስጥልን ውድ ቻናል የቤተሰቦች እንደምናላችሁ በያላችሁበት ባለም ዳርቻ ሰላማችሁ ይዛ እያልኩኝ ዛሬም ሰራተኛው አደይ ክፍል ስልሳ ስድስትን የምንመለከት ይሆናል። ዛሬስ ምን አዲስ ነገር አለ? አብራችሁ ይቆዩ። ከባለፈው ክፍል ቤዛ ፍቅርን አንቃት ሳለ ነበር ቪዲዮ እየተቋረጠው በህልም ብቻ አይደለም ይኸው በውንም የኔን እጅ ቅመሹ በማለት ፍቅርን እያሰቃየቻት ነበረ። ሆኖም ይህን ድርጊቷን ለባርኮት ብትነግረውን ባርኮት ግን አልተቀበላትም ነበረ። እንደውም ፍቅርን ይቅርታ ጠይቂ ሲላት በጣም ነበረ ፍቅር እየተናደደችው። ደግሞ ምን ብዬ ነው ይቅርታ የምጠይቀው በማለትም በመበሳጨት ክፍሉን ለቀወታለች። ፍቅር ከወጣች በኋላ ግን እውነትን በሌሊት መተሽ አንቀሻታል እንዴ? በማለት ጠይቋት ነበረ። በጭራሽ እየቃዥሽ ነው እንጂ ይህን ድርጊት አልፈጸምኩትም ስትል ሸመጠጠች። ከልቧ ያለውንና መውሰድ የምትፈልገውን ገንዘብም ሰዎቹ ደውለውልሃል እንዴ? በማለት ጠይቀው ነበረ። ባርኮትም እንዳልደወሉለት ይነግራታል። እሷ ጋር ደውለው ዘገየሽብን በማለት እንዳጨናንቋትም ትነግረዋለች። አርኮትም፣ በቃ ትጨናነቂ አሁን ከሱ ጋር ያለውን ጨምሬ እንሰጣለን በማለትም ይመልስላታል። እሷም አውቃለሁ እንዳጨናነቅኩ የቤቱን ጉዳይ ግን በቶሎ ጨርስልኝ ያለች እያጨናነቀችው ነው። እሺ የቤቱን ጉዳይ ቶሎን ጨርስና ስለእኔና ስላንቺ ግንኙነት ደግሞ እናወራለን በማለትም ይነግራታል። የዚህን ጊዜ ሀሳብ ገብታለች። ቤዛ ስለኔና ስላንተ ምን የምናወራው ነገር አለ በማለትም ተቀምጣ ስትጠይቀው ነበር ፍቅርም የተለመደው የወጥ ቤት ጭቅጭቅ ቀጥላበታለች። የእናቴን መሄድ አንቺ ነሽ ለቤዛ እየተናገርሽው፣ በማለትም አደይን ታፋጥታታለች። ስለ አንቺ እናት መሄድ እኔ ብቻ የማወቅ ይመስልሻል፣ በማለትም እየመለሰችላት ነበረ። ወዲያውኑ ሊዲያ ትከሰታለች። ሊዲያም ለምለም እዚህ ቤት እንዳትመጣ፣ በማለት አደይን ታስጠነቅቃታለች። ፍቅርም ደግሞ ለምለም ምን አደረገችሽ? በማለት ከሊዲያ ጋር ጭቅጭቅ ይጀምራሉ። እጇን ማንስታ ሊዲያን ልትደበድብ ስትል ዴቭ ይከሰታል። ምን እያደረግሻት ነው በማለትም ፍቅርን ይጠይቃታል። ሊዲያ አደይን እየተናገረቻት ስለነበረ ለእሷ ለመከላከል እንደሆነ ለማስመሰል እየሞከረች ነበር። ዴቭም የፍቅርን ማስመሰል አውቆባታል። ሊዲያም አንቺ አስመሳይ ውሸታም በማለት አጋለጠቻት። ሊዲያ ከወጣች በኋላም እኔኮ አደይን ስትናገራት አላስችል ብሎኝ ነው የገጠምኩት በማለትም እያስመሰለች ነበረ። ዴቭም አደይን የሚያወራት ነገር ስላለ ኩሽናውን ለቃ እንድትወጣለት ይጠይቃታል። ኤላ ወደ አባቱ ለመሄድ የጉዞ ሻንጣውን እያስተካከለ እና ከለምለም ጋራ ስንብት እያደረገ ሳለ ወዲያውኑ ባርኮት ይመጣል። ባርኮትም ቤዛ እዚህ እንድታርፍ ማድረጌ ስህተት ነበር፣ ቢሆንም ግን ያባረራችሁበት መንገድ እጅግ በጣም አሳዝኖኛል በማለት ቅሬታውንም ይገልጽላቸዋል። ኤላም የለምለምን ቤተሰቦች እንደተሳደበችና በዚህም ቅር ተሰኝቶ እንዳባረሯት ይገልጽለታል። ባረኮትም ቤዛ የፈለገችውን ገንዘብ ኤላ ካለው ጋር ደምሮ ሊሰጣት እንደፈለገ ይገልጽላቸዋል። ኤላም ገንዘቡ እንዳለውና ካስፈለገም አሁኑኑ ትራንስፈር እንደሚያደርግላት ይገልጽላቸዋል። ለምለም ይህን ጊዜ በፍጹም አይሆንም ባርኮትን ገንዘብ ብላ ልትጠቀምበት እንደመጣች እንጂ በትክክል ለፍቅር ብላ ወደ እሱ ህይወት እንዳልመጣች ትገልጽለታለች ባርኮትም እንዴት ሊሆን ይችላል እኔ እኮ ወንድሟ ታስሮ በአይኔ አይቼ ነው የመጣሁት በማለትም ያየውን ነገር ይናገራል ለምለም ግን በፍጹም ቤዛ ድራማ እየሰራች ነው ምክንያቱም ለምን አንችስ ኤላን አትጠቀሚበትም ብላኛለች አሁንም በሲስተም ለመጠቀም እየሞከረች ነው። ቤዛ ማለት ሌባ ናት በማለት ታጋልጣታለች። ኤላም ሊሰጣት የነበረውን ገንዘብ በቃ ትክክለኛውን ነገር አጣር፣ ተደውልልኝ። አንተ ካልከኝ ወደኋላ የምልበት መንገድ የለም በማለት ተሰናብቷቸው ከቤት ይወጣል። ዴቭም ፍቅርን እንድትወጣ ካደረጋት በኋላ ፍቅሩን ላደይ እየገለጸላት ነው። መቼም ቢሆን በችግሮቿም ሆነ በደስታዋ ከጎኗ ሊሆን ዘላለሙን እንደሚያፈቅራት ይገልጽላታል። አዳይም ምን ያህል እንደምትወደኝና እንደምታፈቅረኝ ምንም መግለጽ አያስፈልግም። እስከ እህት ድረስ መሥዋዕትነት ከፍለህልኛል። ከዚህ በላይ ደግሞ ምንም አይነት ማረጋገጫ የለኝም በማለት እንደሚወዳት ብታውቅም እሷ ግን ከወንድምነት ባለፈ ፍቅሩን መቀበል እንደማትፈልግ ትናገራለች። ዴቭም ዝግጁ ስትሆኝ ንገሪኝ፣ እኔ ዘላለሜን እጠብቅሻለሁ እያላት ይገኛል። አደይም እኔን በመጠበቅ ጊዜህ እንዲቃጠል አልፈልግም አለችው። ብቻ ዴቭ በተደጋጋሚ የፍቅር ጥያቄ ቢያቀርብላትም አደይ ግን በዛው በመግደርደሯ ቀጥላበታለች። ቤዛ አደይ ጠፋች ብለህ ገጠር ገብተህ ነበር፣ እኔ ግን ስጠፋ ለምን አልፈለግከኝም? እያለችው ነው ዴቭን። ዴቭ ግን አንችና አደይ እኮ እኩል አይደላችሁም ይላታል። እሷ ተረቪስ ሰራተኛ ናት። እንዴት ከእሷ ጋርስ እኩል ሊሆን ይችላለሁ? እያለች ራሷን እየቆለለች ነው። ሊዲያም ወዲያውኑ ትመጣለች። ወንድሜን ደግሞ ምንድነው የምታደርጊው? አትቅረቢው፣ ሌባ ናት። ወንድሜ ጠንቀቅ በል በማለትም ከሷ መካከል ታዋርዳታለች። ታዲያ ቤዛም ዴቭ ብቻውን ቢሆን ልታወራው የምትፈልገው ነገር እንዳለም ትናገራለች። ዴቭም ሊዲያ እንድትወጣና ሊሰማት ፈቃደኛ እንደሆነም ይገልጽላታል። አዴም ወደ ነለምለም ስትሄድ መንገድ ላይ ዳይመንድና ንጉስ ያገኟታል። ንጉስም አዴይ እንደናፈቀችውና እንደሚወዳት ይገልጽላታል። አሁንም ፍቅር ፍቅር እያል ክትጃጅ አላለህ አርፈህ ስራህን ብትሰራ ይሻላል በማለት ገልብጣው ትሄዳለች። ገንዘብ ብላ ወደ ነባርኮት ቤት የተከሰተችው ቤዛ ዴቭንም ገንዘብ ጠየቀቸው። እናቷ እንደታመመችባትና ችግር ውስጥ እንደሆነ ትነግረዋለች ዴቭም በቃ ችግር የለውም አትጨናነቂ አሁኑኑ እልክላቸዋለው በማለትም ቃል ይገባላታል ታዲያ ሁለታቸው በዚህ ሁኔታ እያሉ ፍቅር በቅናት መንጨርጨር ጀመረች ደግሞ አንቺ እያደ ያልበቃ ብሎ ምን ትሰሪያለች ምን እያደረግሽ ነው በማለትም ጭቅጭቅ ትገጥማለች ዴቭም ያንቺ ጭቅጭቅ ከምንም በላይ ሰልችቶኛል በማለት ከተቀመጠበት ተናድዶ ትቷት ይሄዳል ጎት ከለምለም ጋር ቆይቶ ሲመለስ መንገድ ላይ ከአደይ ጋር ይገጣጠማሉ። እሷም ሁኔታውን አይታ ምን የተፈጠረ ነገር አለ በማለትም ጠየቀችው። እሺ ስትመለሽ ሁሉንም እነግርሻ አለው፣ ስለ ቤዛ ጉዳይ በማለት ይነግራታል። አደይም ተሎ እንደምትመለስ ነግራው ጉዞዋን ትቀጥላለች። ታዲያ ባርጎት በምን ጉዳይ ተናዶ እንደወጣም ለምለምን እየጠየቀቻት ነበረ። በቤዛ ጉዳይ እንደተናደድና አሁን ነገሮች እንደተስተካከሉም ትነግራታለች። እዛ ወደዛ ቤት የመጣችው ገንዘብ ፈልጋ ልትጠቀምባቸው እንደሆነም ትገልጽላታለች። አዳይም ዴቭ እንደሚወዳትና አሁንም ደጋግሞ የፍቅር ጥያቄ እያቀረበላት እንደሆነም ለለምለም ትነግራታለች። አንቺስ ለዴቭ ያለሽ ስሜት ምንድን ነው? በማለትም ጠይቃት ነበረ። አዳይም ከወንድምነት የዘለለ ምንም አይነት የፍቅር ስሜት እንደማይሰማት ትገልጽላታለች። ለምለምም ለማንኛውም ተረጋግተሽ አስቢበት እያለች አዳይን እየመከረቻት ነበር። ዳይመንድ እና ንጉስም ወደ እነ ፍቅር ቤት ከገቡ በኋላ ሁለቱ ሴቶች ግን መጨቃጨቅ ጀምረዋል። ነይ ቡና ፍሌላቸው እንግዶች መጥተዋል እያለች ቢሆንም ቤዛ ግን እኔ ኮ ያንቺ ሰራተኛ አይደለውም በማለት ሁለታቸው ጠብ ይገጥማሉ። በቃ አደይ ከሌለችበት እኮ ቤት አያምርም፣ መሄድ ይኖርብናል በማለት ንጉስም ይናገራል። ፍቅርም አደይ ስትኖር ተዘጋጅተን በሰፊው እንጠብቃቸዋለን ትላለች። አደይ ስትኖርማ በጣም ደስ ይለኛል ይላል የሚወዳት ንጉስ። ደመቀም አደይ አደይ አትበልብኝ ላታገኛት ነገር በማለት ይናገረዋል። ፍቅር ግን ገጠር ሄዳ ከተመለሰች በኋላ አደይ ለንጉስ የፍቅር ስሜት እንዳላት አድርጋ ትገልጽለታለች። ደመቀ ፍቅር እያስመሰለች እንደሆነ ስለተረዳት አንቺ እኮ እህ ብለው ከሰሙች ብዙ ነገር ታወሪያለሽ አሁን በቃ ወደ መጣንበት እንመለስ በማለት ተያይዘው ከቤት ይወጣሉ ባርኮትም ለምለም ሁሉን ነገር ካስረዳችው በኋላ ወደ ቤት ተናዶ ነበር እየተመለሰው እዛ የሰራሽውን ታሪክ ሰምቸልሽ አለውኝ እኔ ምን ስላደረግኩሽ ነው በዚህ ልክ ልታጭበረብርኝ እየሞከርሽው በማለትም በጥፊ ይጠፈጥፋታል እሷ ግን ለምለም እኔ እናንተን ለማለያየት የፈጠረችው ታሪክ እንጂ በትክክልም ቤታቸው በዳ እንደተያዘ ትናገራለች። ባርኮትም አሁን ከዚህ ቤት ውጭልኝ በማለት ይጠፈጥፋት ገብቷል። ፈጣጣዋ ግን አንተና ኤላ ቃል የገባችሁልኝ ነገር ሳትፈጽሙልኝ ነው እንዴ እዚህ ቤት የምታባረሩኝ? በማለትም ሳታፍር ትናገራለች። ታዲያ ንግግራቸውን የሰሙ ቤተሰቦችም ተሰብስበው ሳሎን ይከሰታሉ። ዴቭም በእናቱ ሀሳባ ገንዘብ እንደተቀበለችው ያጋልጣታል። ጭራሽ ካንተም ተቀብላለች እንዴ በማለት ባርኮትም የበለጠ ይናደዳል። እታች ቤት እንደዚህ ሲተራመሱ፣ አጅሬት ፍቅር ግን ልብሷን እያስተካከለችላት ነበረ ልትሸኛት። ሊዲያም ምን እያደረግሽ ነው አንቺ? ወንድምሽ እኮ በጣም ተናዷል አለቻት። ይቺ ቤዛ እኮ ናት ወንድሜን ያናደደችው በማለትም ልብሶቿን በሻንጣ እየከተተችላት ነበረ ቀጣይ ተባራሪዋ ሊዲያ እንደሆነችም ትገልጽላታለች። እኔኮ ቢሄድ ወንድሜን ይዤው ነው የሚሄደው። አንቺ ደግሞ ያለሱ ህይወትሽ ባዶ ነው በማለትም ታናድዳታለች። ታዲያ በነገር ሲጨቃጨቁና ሁለታቸው ሲመላለሱ ከቆዩ በኋላ ሻንጣውን ወያግዥኝ፣ አልዛ ዞር ቤልኝ በማለትም ፍቅር ሊዲያን ትናገራታለች። በኋላ ሻንጣውን አግዛት ልብሶቹን ሰብስባ ከጨረሰች በኋላ ወዲያውኑ ቤቱን ለቃ እንድትወጣ ታደርጋታለች። ባርኮትም እያሽቀነጠርና እየገፋ ከበር ውጭ አውጥቶ ይጥላታል። እሷም ከበሩ ውጭ ሻንጣዋን ይዛ እየተንጓለለች ነበር። አደይም ቤዛ ስላጭ በረበረችው። ከዚህ በኋላ ሌላ ሰው አያምንም። ባርኮትን ለምን እንደዚህ አደረገችው? እያለች ከለምለም ጋራ እያወሩ ባሉበት ሰዓት ከወደ ገጠር ስልክ ተደውሎባታል። እናቷ እንደታመመችና ገንዘብ እንዳስፈለጋትም ብርሃኒ ነግራታለች። ለምለምን በቃ አትጨናነቂ፣ አሁኑኑ እናስገባላችኋለን በማለት የጓደኝነት ጥጓን እያሳየች ትገኛለች። እንግዲህ የዛሬው ሰራተኛዋ አዳይ ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ የሆኑ አመሰግናለሁ።